ነው የምትሉት? ከእግዚአብሔር ጋር የምንታረቅበት ደማፈሱ አል ማለ የምትሉት? ኦኬ አይሁዶች ከእግዚአብሔር ጋር የሚታረቁበት ደም ሲያፈሱ የገደሏቸው ያረዷቸው ወይፈኖች፣ ዶሮዎች፣ እርግቦች ከሞት አልተነሱ። ኢየሱስ ደግሞ ከሞት ተነስቷል። ያን ኢየሱስ አልሞተ ምንድነው ይሆን አደጋ ደረሰበት። ልክ አንድ ሰው ታሞ እንደሚድን ማለት እኮ አንድ ሰው ታመመ፣ ነገር ግን ህመሙ አልገደለው። ኢየሱስ ክርስቶስ ታመመ። ታመመ ብሎ ማለት ሰይጣን ያሳድደው ነበረ፣ ጠላት ተነሳበት ነገር ግን ጠላት በኢየሱስ ላይ የተቀዳጀ ቢመስለውም ነገር ግን የአብርሃም አምላክ ጠላትን አዋረደ። ዚስ ኢዝ በቃ የመጽሐፍ ቅዱስ ኮንሴፕት ይሄ ነው። ነገር ግን በስላሴ ዶክትሪን እምነት አይ ኢየሱስ መድማት አለበት፣ የኢየሱስ ደም ገነት ያስገበናል። እንዴ ነው ኢየሱስ ደም ገነት የሚያስገባው? ኢየሱስ እኮ ሰው ነው እኮ። በእግዚአብሔር ዘንድ የተጠላ ኃጢያት ብሎ ማለት ሰውን መግደል ነው። የዘፈጠረ 96 ላይ ምን ይላል? ይሰውን ሰው በእግዚአብሔር አምሳ ላይ ተፈጠረ እስከሆነ ድረስ በእግዚአብሔር አምሳ ላይ የተፈጠርን ሰው መግደል በእግዚአብሔር አምሳ ላይ የተፈጠርን ሰው ደሙን የሚያፈስ ደሙ ይፍሰስ ይላል። ስለዚህ ኢየሱስ ክርስቶስ ደሙ ፈሶልኛል ያልገባለው ካላቸው እናንተ በእግዚአብሔር ዘንድ ተጣላችሁ ማለት ነው። እሺ በደም ዘረ ጨረስኩ አልጨረስኩም። መጽሐፍ ቅዱስ አዲስ ኪዳን ላይ ያዕቆብ ምዕራፍ ሁለት ከ18 ጀምረን ስናነበው የሰው ልጅ የሚድኑ ገነት የሚገባው በእምነትና በስራ እንጂ በደም አይደለም። ደሙ ሰማዕትነት ነው። ይህ ሰማዕትነት ደግሞ ጊዜያዊ ህመም ነበረ። ያ ጊዜያዊ ህመም ሰይጣን ተዋርዷል። ስራው የሰይጣን ነው። በሰይጣን ስራ የሰው ልጅ አይድንም። የሚድነው ሰው በራሱ እምነትና ስራ ነው። ኢቭን ኢየሱስ ክርስቶስ በእግዚአብሔር ያመነ መልካምን ስራ የሰራ የዳነ ነው። እንዲህ ነው ያለ እኮ። ጠላት ሊሰቅለው፣ ሰይጣን ሊሰቅለው በወሰደበት ሰዓት አብረውት ወንጀለኛ ተብለው በሸንጎ ተከሰው ሊሰቀሉ የመጡትን ሰዎች ያው መጽሐፍ ቅዱስ ላይ ባለው ታሪክ መሰረት ከኔ ጋር በገነት ትሆናለህ ሲለው ነበር። የዮሐንስ ወንጌል ላይ ኢየሱስ ክርስቶስ ምንድን ነው ያለው? እኔ እንትን እግዚአብሔር ፍቅር የምኖር እግዚአብሔርን የምታዘዝ ነኝ ብሏል። ስለዚህ እምነት እና ስራ ብሎ ምንድነው፣ በእግዚአብሔር የሚያምን የእግዚአብሔርን ትእዛዝ የሚጠብቅ ነው ገነት የሚገባው። ኢየሱስም በዚህ ሰዓት በእግዚአብሔር ገነት ነው ያለው ተጋብተናል። ኢየሱስ በእግዚአብሔር ገነት ያለው ምንድነው? በእግዚአብሔር ስላመነ እግዚአብሔርን ስለታዘዘ እንጂ ለኢየሱስ የሞተ ማን አለ? እንግዲህ እናንተ ለኛ ኢየሱስ ሞተልን ካላችሁ ኢየሱስ ገነት ለመግባት ማን ሞተለት? ነው፣ ይሄ ነው። እሺ፣ በደምብ ሰምቼሽ አለው። ለእያንዳንዱ መልስ ልሰጥሽ ፈልጋለሁ። ኢየሱስ ክርስቶስ ተሰውሯል። ማን በመጀመሪያ ከሴጣን ልነሳ ያነሳሹ ነገር አለ ስለ ሴጣን መጥፎ መንገድ እና ክፉ እሱ ስለጠፋ ሌሎችንም ሊያጠፋ ነው የሚል ሀሳብ የገለሹ ትክክል ነሽ። የሴጣን ሀሳብ ምንጊዜም እኔም አንቺም ማናችንም ሰዎች እንድንድን አይፈልግም። ከተባረረበት የእግዚአብሔር መንግስት እሱም አይገባም፣ ሰዎችም እንዲገቡ አይፈልግም። ይሄ ነው ዓላማው። ነገር ግን የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ በጴጥሮስ ላይ ተጽፏል። ኢየሱስ ክርስቶስ ሰማዕት ሳይሆን የሆነው መስዋዕትን የሆነው ይህንን በኤፌሲዮን ምዕራፍ አምስትና ዕብራውያን ምዕራፍ አስር ላይ ያለውን ፈጠን ብዬ ላም አንዳንድ ነጥብ ነው ማነበው። እንዲህ ይላል፣ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሆኖ፣ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆን መባና መስዋዕት አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ኢየሱስ ክርስቶስ መባና መስዋዕት አድርጎ ራሱን ስለኛ መስዋዕት አድርጎ ለእግዚአብሔር ሰጠ። ልክ እንደዚህ በፍቅር ተመላለሱ ይላል። ስለዚያ ኢየሱስ መስዋዕት አድርጎ ራሱን ስለኛ ሰጥቷል። ይሄ የሚገኘው ክፍል ኤፌሲዮን ምዕራፍ አምስት ቁጥር ሁለት ላይ ነው። ዕብራውያን ምዕራፍ አስር ላይ ደግሞ ከቁጥር አስር ዕብራውያን ምዕራፍ አስር ከቁጥር አስር ላይ ምን ይላል? በዚህም ፍቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ኢየሱስ ክርስቶስን ስጋውን አንድ ጊዜ በማቅረብ ተቀድሰናል። ምን ላይ ነው ኢየሱስ ክርስቶስ የቀረበው? መስዋዕት ሆኖ በመስቀል ላይ ነው። በመስቀል ላይ የሚሰቀል ሁሉ የተረገመ ነው ተብሎ በኦሪት ላይ ተጽፏል። በቶራ ላይ የተጻፈው ይህ ህግን ኢየሱስ ክርስቶስ ስለኛ እርግማናችንን ወስዶ እሱ ወስዶ እርግማን ሆኖልን ተሰቀለልን። እኛ መሞት ሲገባን፣ አሁን ሰው ኃጢአተኛ ነው። አሁን አንቺ ኃጢአተኛ ነሽ ወይስ አይደለሽም ብልሽ፣ መልስሽን አንቺ ታውቂዋለሽ። ኃጢአተኛ ከሆንሽ የኃጢአትሽ ደሞዝ እና የመጨረሻ የሚከፈልሽ የኃጢአትሽ ውጤቱ ምንድን ነው? ሞት ነው። የኢየሱስ ክርስቶስ ወደዚህ ምድር የመምጣት አላማው ምንድነው? ያንን ደሞዝሽን ለመቀልበስ ነው። አንቺ እንዳትሞች ነው። እኔ እንዳልሞት ነው። ምንም ሃይማኖት ጥሩ የትኛውም ቡዲዝምም፣ ሙስሊምም፣ ክርስቲያንም ጴንጤም በሉ ሃይማኖቱ አይደለም። የሚያድ ነው ይሄ መስዋዕት የሆነው ኢየሱስ ክርስቶስ ነው። እሱ እኛ እግዚአብሔር ከቅጣት ስለ ቅጣት ኃጢአተኛ እግዚአብሔር ይቀጣል። እግዚአብሔር ጋር ኤክስኪውዝ የለም። ኃጢአተኛን ይቀጣል። ጻድቁን ደግሞ ይሸልማል፣ ወይንም ደግሞ ሪዋርድ ያደርጋል። ጻድቁን ማለት ነው። መሐመድ ጻድቅ ከሆነ እንደ ጽድቅናው እግዚአብሔር ምን ይለዋል? አላህ ይሸልመዋል። ኃጢአትን ካደረገ አንድ ሰው እንደ ኃጢአቱ ደግሞ ይከፍለዋል። አሁን ምንድነው በእግዚአብሔር ፊት ግን እውነትና ጽድቅን፣ ቅድስናን፣ ንጹህነትን፣ ትክክለኛነትን ማድረግ የቻለ የሰው ልጅ የለም። ሁሉም ኃጢአት ሰራ፣ የእግዚአብሔር ክብር ጎደለው። ስለዛ ሰው እንደ ገፍ እንደ ቅጠል ወዴት እየወረደን ያለው? ወደ ሲኦን ነው እየወረደ ያለው ሲሞት ማለት ነው። ይህንን ከዚህ ሞት ለማደን መስዋዕት ሆነጨረስ አልጨረስኩም ኢየሱስ ሊሞት ደግሞ እንደፈለገ ልግለጽልሽ። ለምሳሌ ጸልዮ እግዚአብሔር አላ ሰምቶት እንትን ብሎት ላችሁት ነገር ማለት ነው። አንደኛ ነገር ሐዋርያቶቹ ናቸው የሮጡት። እሱ በጌተሰማኔ ባለው ዋሻ ላይ እየጸለየ ያለ፣ በዚህ ስፍራ ጭፍሮች ይመጣሉ። እባካችሁ ለአንድ ሰዓት ቢያህል እንኳን ጸልዮ አላቸው። እነሱ ግን ድካምና እንቅልፍ ተጭኗቸው ነበር። ኢየሱስ ግን አሁን ከደቂቃ በኋላ ምን እንደሚገጥመው ስለሚያውቅ ይጨነቅ ነበር። ለምን? እንደኔና እንደ አንቺ ስጋ ነው የለበሰው። ስጋ ስለለበሰ የሚመጣው መከራ ያስጨንቀው ነበረ። ይጨርሳል። ይበቃል። ቆይ የእሱ ፍቃድ ቆይ፣ አታደርግ ምንድን ያልከን ማለት ነጥማ ያስፈልጌ ነው እያዳመጥኩት የነበረው ምናል ለመስራቹ ችግር የለውም ያውራ። ምንድን ነበር ያልከው? ስለዚህ በኢየሱስ በኩል ምሕረት መገኘት አለበት ነበር ስትል ነበረው አይደለ? ብለህናል አይደለ? በኢየሱስ በኩል ነው ምሕረት መገኘት ያለበት ስትለን ነበረ። አው በክርስቶስ ነው ምሕረት የሚገኘው። ጥሩ፣ እንደዛ ብለህናል። እንደዛ ከሆነ ሌላው ከአምላኩ ጋር እንዴ ነው መገናኘት አይችልም? እንዴት ነው አሁን? እኮ በኢየሱስና በእግዜር መካከል ብቻ ሆነ እንትኑ ሪሌሽኑ ምን አለ መሰለኝ አዳምጥ አዳምጥ አዳምጥ። ስለዚህ አሁን አንተ ያመጣህ ምንድን ነው ቡድሂዝም በለው ስለምናን በለው አይድንም ነው ያልከው ነገር ግን ድነት በዚህ ወይም ብቻ በክርስቲያን ኢየሱስ፣ በክርስትና ዲኖሚኔሽን ውስጥ ኢየሱስ ከፈጣሪ ጋር ኢየሱስ ብቻ ነው የሚያገናኘው ነው ያልከው። ኢየሱስም ሰው ነው እኛም ሰው ነን። ስለዚህ ምህረት የሚገኘው በኢየሱስ ከሆነ የሰው ልጅ ከአምላኩ ጋር መገናኘት የለበትም የሚል አደገኛ እምነት ነው ማለት ነው፣ ይሄ ነገር። ምክንያቱም የሰው ልጅ እግዚአብሔር ምንድን ነው ያለው እግዚአብሔር የሰው ልጅ በመልኩ ፈጠረው አይደል የተባለው። እኛም በእግዚአብሔር መልክ እስከተፈጠርን ድረስ ከእግዚአብሔር ጋር ቀጥታ ሪሌሽንሺፕ ማድረግ ምንችላለን እንጂ ኢየሱስ ብቻ ከእግዚአብሔር ጋር ሪሌሽንሺፕ ያድርግ ብለን አንተው። ስለዚህ የስተት የሆነ አስተምሮ የሰው ልጅ ከአምላክ መገደብ የሆነ አስተምሮ ነው። ስለዚህ ይሄ በኢየሱስ ብቻ ምርት ቆ አይ አይደለም። እንደውም ይቀበልሻለሁ፣ እቀበልሻለሁ ግን ማሻሸልሽ ነገር አለ። ምንድነው ማሻሸልሽ ነገር? እዚህች አይ ሳንረሳው ሰው ስለሰማ ማለት ነው። እውነት ነው፣ ሰው ልጅ የተፈጠረው ከእግዚአብሔር ጋር ቀጥታ መገናኘት አለበት፣ መገናኘትም ይችላል። ነገር ግን አዳምና ህዋን በሰሩት ስተት ምክንያት ከእግዚአብሔር ጋር ያላቸው ሪሌሽን አዳምና ህይወን ላልከው፣ ቆይ ቆይ አዳምና ህይወን ላልከው ሲጀመር ኢየሱስ አዳምና ህይወንን አያውቃቸውም። አዲስ ኪዳን ላይ ኢየሱስ አንድም ቦታ አዳም ወይም ህዋን የሚል ነገር እንትን አላለም። አዳምና ህይወን የራሳቸው ሰዎች ናቸው። አዳምም ሰው ነው፣ ህዋንም ሰው ነው። ስለዚህ አዳምና ህይወን ከአምላካቸው ጋር ቀጥታ መገናኘት የሚችሉ ሰዎች ናቸው። ልክ አብርሃም ስራው ጽድቅ ሆኖ ተቆጠርለት እንደተባለው፣ እኛም እንዳባታችን ስራው ሳይሆን እምነቱ እምነቱ፣ ያኔ እምነቱ ስራው፣ እምነቱም ስራውም ምክንያቱም አብርሃም እምነት ብቻ አልነበረውም ስራም ይሰራ ነበረ። ምንድነው አብርሃም ጽድቅ ሆኖ እንደተቆጠርለት ሁሉ እኛም ጽድቅ ሆኖ ይቆጠርልናል። ምክንያቱም ቀጥታ ከአምላካችን መገናኘት እንችላለን። ክርስትና ግን የሰው ልጅ ኢየሱስና እግዚአብሔርን ብቻ አገናኝቶ በኢየሱስና በእግዜር ብቻ መካከል የሚደረግ ሪሌሽንሺፕ አድርጎ ሌላውም ማገት አይቻልም። ኢየሱስም ሰው ነው። ኢየሱስ ልክ የእግዚአብሔርን ትእዛዝ እንደጠበቀ በእግዚአብሔር ፍቅር እንደሚኖር ሁሉ እኛም የእግዚአብሔርን ትእዛዝ ጠብቀን በእግዚአብሔር ፍቅር በአምላክ ፍቅር መኖር እንችላለን። ኦኬ። ስለዚህ ይሄ ምንድን ነው? ስህተት ነው። ምሕረት የሚገኘው ከኢየሱስ ሳይሆን ምሕረት የሚያደርገው እግዚአብሔር ነው። ምሕረት ሰጪም እሱ ነው። ስለዚህ ኃጢአትን ብንሰራ ኃጢአት ሰርተናል ብለን ኃጢአታችንን ለእግዚአብሔር ግልጽ አድርገን እንነግረዋለን፣ ኃጢአታችን ይቅርም ብለን እሱ እንጂ ኢየሱስ አይደለም። ስለ ስቅላቱ ምናምን ያነሳህ ወይ? ስቅላቱ ምንድነው? ዕብራውያን ማነው? ኤፌሶንን ጠቅሰህ ሰማዕት ነው ምናምን ላልከው ማነው? መስዋዕት ነው ላልከው ምንድነው? አይደለም መስዋዕት ነው መስዋዕት ነው አንተ ያልከው፣ እኔ ነኝ ሰማዕት ያልኩት። ሰማዕትነቱን ደግሞ የሚናገረው ጳውሎስ ነው። በነገራችን ላይ የጳውሎስ ደብዳቤዎች ላይ ነው መስዋዕት ነው የሚል የሚመስል ያለው እንጂ አራት ወንጌላት ላይ ብትመጣ መስዋዕት ነው የሚል ድራሹ የለም። የኢየሱስ ስቅላቱ የሆነ ጳውሎስ ከሚሰብከው ስብከት ጋር በጭራሽ አይገናኝም። እንደው መስዋዕት ነው ለማለት የፈለገ የሚመስለው የጳውሎስ ደብዳቤ ላይ ነው። ጳውሎስም ደግሞ በዛው በደብዳቤው ሆነ ኢየሱስ ሰማዕት እንደሆነ ተናግሯል። ለቆላስያስ ሆት በላከላቸው ደብዳቤ ላይ ምንድነው ያለው? አይሁዳውያኖቹ ማለት ነው ነቢያትንም ገደሉ ኢየሱስንም ገደሉ። ያኔ ነቢያትን ሲገዱ ኢየሱስን ከነቢያት ጋር ነው አብሮ የጠራው ጳውሎስ። ነቢያትንና ኢየሱስን ገደሉ እኛን ማሳደዱ ይላል። ስለዚህ የኢየሱስ ሕይወት የነበረው ስደት ነው። ስደት ደግሞ መዳኛ አይሆንም። ስደት ደግሞ ልክ እንደ ኢየሱስ ሁሉ ሌሎችም ነቢያቶች ተሰደዋል። ሌሎችም የሃይማኖት ሰባኪዎች ተሰደዋል። አሁን ጳውሎስ እና ጴጥሮስ ነቢያት አይደሉም፣ ነገር ግን ስለ እስራኤል አምላኩ ወይም ስለ ወንጌል ስለሰበኩ ተሰደዋል። ስለዚህ ጳውሎስ እያለ ያለው ምንድነው? ኢየሱስ በስደት ነበረ ነው የሚለው። አንተ ብራውያን ላይ ላመጣኸው ነገር ያ ስለተሰቀለ ወይም ስለደም አይደለም። መስዋዕት የተባለው በነገር ላይ መልካም መታዘዝም፣ መልካም አምልኮ ራሱ መስዋዕት ይባላል። እዛው የእብራውያን መጽሐፍ ላይ አንቀጽ ማነው፣ ምዕራፍ ምዕራፍ 13 የመጨረሻው አንቀጾች ላይ ብትሄድ ምንድን ነው የሚለን? እግዚአብሔርን መታዘዝ መስዋዕት ነው ይላል። ስለዚህ ኢየሱስ ክርስቶስ መስዋዕትን ቅብጥር ነው የጳውሎስ ደብዳቤዎች ላይ ለማለት የተፈለገው ምንድን ነው? ለእግዚአብሔር በመታዘዝ ነው። መታዘዝ ነው መታዘዝ ነው መስዋዕት የተባለው እንጂ የኢየሱስ ደግሞ እንደ መስዋዕት ተቀርቦ ይቆጠራል ማለት አይደለም። ያኔ ለመስዋዕት